ሰላም፣ ሰላም እንዴናችሁ እኔ ውዱት የሁላችሁ። እንዳጋጣሚ ሆኖ ያዘዘኝ ለማበረታት የምወደው ወንድሜ ነው። እና አሁን ደግሞ ዳቦ ደግሞ በሚለየ ሁኔታ ሲወጣ እንዴት ደስ እንዳለኝ እኔ በጣም ነው የሚያምረው። በጣም ነው የሚያምረው። ልዩ ነው፣ በጣም ያምራል። እንደዚህ ጽድስት ብርክት ያለ ዳቦ ስትጋግረው ያምራል። የሰው ልጅ ብቻ አይደለም እኮ ለሰው የሚያቀርበውም ትክክለኛ